ተደበዘዘው ደምቆ ተጻፈ። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ ቤተሰብ እንደምናላችሁ ሁሉ ሰላም ሁሉ መልካም። ዛሬ ያው ለእናንተም ለእኛም አዲስ ነገር ነው ይዘን የመጣ ነው ማለት ነው። በጣም የሚያስደስት ነገር ነው። እስከ ዛሬ ከነበርኩበት ደረጃ አንድ ስቴፕ ከፍ ያልኩበት ከፍ ያልንበት ነገር ነው ማለት ነው። ቤተሰቦች እንግዲህ ከጀርባ ያው እንደምትመለከቱት ለየት ያለ ነገር እያያችሁ ነው። እስከዛሬ የምሰራው ከሌላ ሰው ቤት ነበር ቪዲዮ የምሰራው። ወሬ አላብዛባችሁ ይሰልሟችሁና፣ አብደላ አለ፣ ሰይዱርጌሳ አለ። ሰይዱርጌሳ ከወርጌሳ ነው ብሎ አብደላ ከመርሳ ነው ብሎ መቷል። እንግዲህ ፋፊን ሰርፕራይዝ እናረጋ አስበናል። እስኪ ሰላም ይበሏችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሀብሮ ሚዲያ ተከታታዮችና የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላ ዛሬ እንግዲህ አዳራችንም ሙሉ ስንለፋበት ያደርነውን ሰርፕራይዝ ልናሳያችሁ ይዘንላችሁ ከች ብለናል። ዛሬ እንግዲህ በጣም ትልቅ ሰው ሰርፕራይዝ ልናደርግ ጎንበስ ቀና ስንል ነው ያደርነው። ጎበዙን እንቅልፍ አልተኛም እና ዛሬ ያው ታም ልናሳያችሁ ነው። ባይዘ ወይ ለምን ያህል ክብር ያለው ሰው እንደዚህ አይነት አሳሰብ ትልቅ ሰው ለምን እንዳዘጋጀ ነው የምነግራችሁ። ይሆናል አብራችሁን ቆዩ። አብደላ የሚላችሁ ነገር አለ። ሰላምታም ተሆነ በራችሁ። ከሰላምታዎች ሌላ ብዙም ወሬ አላንዛዘም። ሰላሙላህ አለይኩም ወራህመቱ ወበረካቱ። እንደምናላችሁ ውድ የዘይኑና የፋፊ ቤተሰቦች፣ እኛ አልሃምዱሊላህ እንግዲህ ከመርሳ እዚህ ኮምቦልሻ ድረስ ይሄን ርቀት መተን ተጉዘን የተገኘነበት ትልቅ ምክንያት ቢኖረን ነው። በቀላሉ አይደለም የመጣ ነው። ስለዛ በጣም ደስ የሚልና ቆንጆ የሆነ ፕሮግራም እንደምናሳያችሁ አልጠራጠርም። እኔም በጣም ነው የተደሰትኩት። አሁን ው የእንቅልፍ ትንሽ ዱካክ ስላለብኝ ነው ብቻ፣ በጣም ነው የሚያምረው። ደስ የሚል ሁኔታ ነበረ። አሁንም አልሐምዱሊላህ። ፕሮግራሙም ከዚህ የበለጠ እንደሚያምር አልጠራጠርም። ሰርፕራይዛችንም ያምራል ብዬ አስባለሁ። አሁ ቤተሰቦቹ እንግዲህ እንደነገሯችሁ ነው። እኔም ብለው መጥተዋል። ከመርሳ ከውርጌ ሲያው ከሰሜን፣ እኔም ብለው ወደ ደቡብ መጥተዋል ማለት ነው። እንግዲህ ቤተሰቦች ያው ፋፊን ሰርፕራይዝ እናደርጋት ነው በዚህ መልኩ። እንግዲህ ሱቃችንን ከፍተናል፣ አልሐምዱሊላ ከዜሮ ተነስተን እዚህ ደረጃ ደርሰናል ማለት ነው። ሌላ ቦታ ነው ፕሮሞሽን እየሰራው ልብስ ምንም ሲሸጥላችሁ የነበረው አሁን ደግሞ በዚህ መልኩ። ካሜራማን አሳያቸው በደንብ አድርገህ። በዚህ መልኩ ሱቃችንን ፏርገን ፋፊን ሰርፕራይዝ እናደርጋት ነው። በነገራችን ላይ ይሄ ሱቅ ታርጌት ተደርጎ የተከፈተው ለፋፊ ነው ማለት ነው። እንግዲህ ፋፊ ከመጣን ኮምቦልቻ ከመጣን እራሱ አይታችኋታል እየተጨነቀች ምናምን ብቻዋን ቤት እየሆነች ነግሬያችኋለሁ። እናንተ ቪዲዮውን አይታችሁ ይሆናል። ብቻዋን ጎረቤት ጋር ምናምን ብዙ እንትን አላለችም፣ እና በዛ ላይ የእናቷ መሞት ውስጧን እንትን ስለሚለው ሀዘኑም ስላለ ቤት ስኮም ብቻዋን የማልቀስ ምናምን ነገር ስላለ እኔ ደግሞ ያን ነገር እንድትረሳ እዚህ ሁና ሰው ጋር እየተገናኘች ስራ፣ በነገራችን ላይ ቢዚ ስለሚያደርግ የሆነ ሀሳቦችን አምሮ ፍሬ ያደርጋል ይሁን ሀሳቦችን ትረሳለህና፣ ስለዚህ ያ ነገር እንዲሆን ብዬ አእምሮ አፍሪ እንዲሆን ብዬ ይሄን ነገር ከፍቼ ይላታለሁኝ። አልሐምዱሊላ እንደዚህ ለማድረግ ላበቃ ጌታ በጣም አድርግ ያመሰግነዋለሁኝ። ከዚህም በላይ ገና ከፍ እንላለን እና የእሷን ፊሊንግ እናያለን ማለት ነው። እዚህ ጋር አዘገጃጅተናል። ስትመጣ ባይዘወይ መልላችሁ መሰላችሁ ሰውየው ከሰራ ማይቀየር ነገር የለም እና ከብዙ ጊዜ በኋላ ብዙ ሲሯሯጥ ነበረ። ዛሬ ላይ ሚስቱን ለማስደሰት እንደዚህ ፏ ያለች ሱቅ ከፍቶ የባህል አልባሳት ጽድት ያለች ኮምቦልሻ ከተማ ላይ ነው የሚገኘው። እንግዲህ ቦታውን እኔ አዲስ ነኝ ብያቸዋለሁ፣ አላቀውም። እነሱ ይነግሯቸዋል። ከች እያላችሁ ውጭ ማሀገር ያላችሁ እያዘዛችኋቸው። ሽፎንም አለ፣ የወንድ አልባሳቶች አሉ፣ ሽርጦች አሉ፣ ፎጣም አለ፣ ምናምን የሌለ ነገር የለም። እንግዲህ ዛሬ ወሬ አናብዛባችሁ፣ ፋቴን ሰርፕራይዝ ልናደርጋት ነው። ቤቷ ነው ያለችው። ብቻዋን ነው ደግሞ ጎረቤት የላቸው የሚኖሩበት ብቻ ነው ማለት ነው። እና ያው እሷን ፈታ እያለች እንድትውል እዚህ ጓደኛም እያፈራች እንድትኖር የማለት ነው። እንግዲህ አብራችሁን ቆዩ እስከ መጨረሻው ድረስ፣ እሷም ትመጣለች፣ እኛም እናዘገጃጃለን። ላይክ በማድረግ ጀምሩ። በቃ ደውልላት አብደላ። በዚህ አጋጣሚ እሱ የሚደውልላት እኔ እስከሚደውል ደግሞ መግቢያውን ሊንገራችሁ አድራሻችንን ኮምቦልቻ ማያ ካፌ ፊት ለፊት ሶስተኛ ፎቅ ላይ ሶስተኛ ፎቅ ላይ ነው የምንገኘው ማለት ነው። መቶ ስድስት ቁጥር መታችሁ እታናግሩን ትችላላችሁ። በአካል ቤተሰቦቻችሁ መላክም የምትፈልጉ ሰዎች ቦታችን ይሄን ነው ማለት ነው። በየትኛውም ቦታ እናደርሳለን። ሱቃችንን መክፈታችን ምክንያት በማድረግ ደግሞ ለ15 ቀን የሚቆይ ዲስካውንት አድርገናል። ዲስካውንት ምን ምን ላይ ነው የሚለውን እሷ ስትመጣ ደግሞ የምንነግራችሁናል ማለት ነው። ተከታተሉ

ቤተሰቦች እንግዲህ በዚህ መልኩ ሰርፕራይዝ አርገናታል። ነይ እኔ ራሱ ደነገኩ። እኔም ያው እንኳን ለዚህ ቀና። በቃ እንዴት አየሽው አሁን? ስቁ ነው ይሄ፣ ይሄ የማን ይመስልሻል እስኪ ቆንጆ ነው። አንቺ ነው አሁን፣ በኋላ እዚህ ነው የምትዩ፣ እዚህ ነው የምትሰሪበት ቤት መዋል አልቀረ ማለት ነው። ይሄ የአንቺ ሱቅ ነው ማለት ነው። ሱቅ ናት። ፍራንክ አልሄለም። እውነት ነው። እና ያው እንግዲህ በዚህ መልኩ ከመጡ ጀምሮ ሀሳባቸውን እያሰቡ ምን እያሉ አሪያቸውን እያጋሩን እዚህ ደረጃ ደርሰናል። አንቺን ሰርፕራይዝ ለማድረግ አዳራችንም ሙሉ ቁመን ያደር ነው እያዘገጃጀን ምናምን። እንዴት አየሻ ታምራለች። እስኪ በረም ብነው እያለእያአንቺ ነው አትደናገጭ፣ አይዞሽ አትደናገጭ አይዞ ኦ ራክ በልና ቅረጸና ማሻአላህ ማሻአላህ። ያው አረኪ ቢስሚላህ ቢስሚላህ ቢስሚላህ ቢስሚላህ ጌታችን ክብር ምስጋና ይገባው ይሄን ፕሮግራም በጣም ደስ የሚል ነበረ። ያው እንግዲህ ደስ እንዳለሽ ባለሙሉ ተስፋ ነኝ። ደስ ብሎ ያው እንግዲህ ምን ያለው ስሜት ባለሽን አመስግኙ መናገር ያው የተሰቦችሽን ሰላም በያ። አሰላሙ አለይኩም ወራህመቱላህ ወበረካቱ ውድ ተመልካቾቻችን እንደምን አላችሁልን? እኔ ደህና ነኝ፣ አለሁ ብላችሁ። ያው እንግዲህ ዛሬ እንደምትመለከቱኝ እዚህ ነው የተገኘሁት፣ ራሴን እዚህ ነው ያገኘሁት። እንዴት እንደመጣው እራሱ አላውቅም። እና አብደላ ወዴት ነው ኧረ፣ አልጠበኩትም። ወዴት ነው የምትወስደኝ እያልኩት ነበር። ራሱ ይሄ ሰው ወዴት ነው ይወስደኛል የሚሄድበት እራሱ አልገባኝም ነበረ። እና ያው ከዚህም ከመጣው በኋላ የመሰለኝ ተደብለልቆብኝ ነበር ስሜቱ ማለት ነው። ያው ፍራንክ ሆን በቅጽበት እንደዚህ ተቀያይሮ እዛ ጋ ምን ተሰማሽ አሁን የሸፍኑ ሲያመጡ ያሉት ውልቤ ላይ ይሆን ያላል ብዙ ነገሮች መጥተዋል ያስደነግጣል ምን ነበረ ብላ ፕራንክ ነው ኦልሬዲ ይሄ ቤት ያው የሰው ቤት ነው ከፍላን ተከራይተን ነው ኬኩንም መልሳውን ምን አስባችሁ ነው ፕራንክ አይደለም። ቆይ እናንተ ችግር አለባችሁ እንዴ? የሱ ቂያን ይችላል የኔ ነው። ቁም ነገር ከዚህ በኋላ ደግሞ ማለት ነው። እኔ ሌላ ቦታ ይጃል ገዛም እንደዚህ ሌላ ቦታ ከሱቃችን የምንፈልገውን ነገር ሙሉ ተዘጋጅቷል። የተለያዩ ነገሮች አሉ ሽፎኖች፣ ቀሚሶች ምናምን እንደዚህ ጋቢም አለን፣ ሽቶም አለን፣ ሽርትም ጉፍታዎችም አሉ ማለት ነው። ይሄን ይመስላል እንግዲህ። ከዚህ በኋላ እዚህ ነው የምትይው አንቺ፣ እኔ እዚህ ነው በቃ፣ ከዚህ በኋላ ስራ አለኝ። አሁን እንግዲህ ውድ ተመልካቾቼ፣ ውድ ባለ ለዚህ ቀን ስለ አበቃይ በጣም ደስ ብሎኛል። በጣም አመሰግናለሁ። ሁሌ እድሜና ጤና ይስጥ ሁሌ ይኑርልኝ ይላል አሁን አሪፍ እ በዚህ አጋጣሚ እንግዲህ ሰይድ እስኪ አንዳንድ ነገር በላቸው ና። ውድና የተከበራችሁ የሀብሩ ሚዲያ ቤተሰቦች እኛም ቤተሰቦች ሁላችሁንም ከልብ እናመሰግናለን። በእናንተ ብርታት፣ በእናንተ እግዣኝ፣ እናንተ ስለምታበረታቱ ሁላችንም ስራ የያዝ ነውና፣ አሁን ላይ እንግዲህ በት በት ሲሉ ኑረው አሁን ሚስቱን አስደስቷል፣ ከፍቶላታል። ኮምቦልሻ ነው የሚገኘው። እየመጣችሁ መግዛት የምትፈልጉ ውጭ ሀገርም ሆናችሁ ለቤተሰብ ሰርፕራይዝ ማድረግ የምትፈልጉ አበረታቷል። ያው ሀገራቸውን ለቀው ሰው ሀገር ላይ ስለመጡ ብቻዋን ቁጭ ብላ ከምትተክዝ እዚች ትስራ ብሎ ለራሷ ከፍቶላት ነው ማለት ነው። እየመጣችሁ አበረታቷት። ውጭም ያላችሁ እያዘዛችሁ በየማንኛውም ቦታ ያደርሳሉ። ሽፎን አለ፣ የባህል አልባሳት አለ፣ ሽርጥ አለ፣ ሁሉም ነገር አለ፣ የተሟላ ነው። ሽቶም አለ። እዘዟቸው ነው የምንለው። ያው ኬካችንን ልንበላ ነው። በጣም ደስ ብሎናል። ሰላማችሁ ይብዛ። እስኪ አብደላ እንግዲህ ሰላም አሌይኩም ረመቱላ በረካቱ። እንግዲህ ቅድም እንደነገርኳችሁ በጣም ደስ በሚል ሁኔታ ነው ሰርፕራይዝ ያደረግናት። አልሃምዱሊላህ እኔ ለዚህ መብቃቱ ወንድሜ ለዚህ በቅቶ እሷን እንደዚህ በማስደሰቱ በጣም ትልቅ የሆነ ደስታ ነው የተሰማኝ። ማሻ አላህ ብያለሁ። ከዚህ የተሻለ ደግሞ ከዚህ የተሻለ ሞር ማከፋፈያ እንጠብቃለን። ኢንሻላህ ኢንሻላህ ማከፋፈያ እንጠብቃለን። እና ሁላችሁም አድራሻውን ደግሞ ያው እኛ ያው ኮምቦልቻ ነዋሪዎች አይደለንም፣ ግን ቢሆንም ለጥቆ መያክል ሻህደሻም ምግብ ቤት የታወቀ ምግብ ቤት ነው። ከማያ ሕንጻ ፊት ለፊት ከእሱ ፊት ለፊት ያለው ሁለተኛ ፎቅ ላይ ማለት ነው ሀሰን ሙሀመድ ሕንጻ ሀሰን መሀመድ አለ። ሀሰን መሀመድ ሻህደ ሻም ያለበት ማለት ነው ማለት ነው። እና በጣም ደስ የሚሉ ሽፎኖች፣ እንደዚህ የባህል ልብሶች፣ የራያ ልብሶች እና ቆንጆ ቆንጆ ሽርጦች፣ የሳዑዲ ሽርጦች እና እንደዚሁም የዱባይ ሽቶዎች አሉት እየመጣችሁ ግዙት እላለሁ ማለት ነው። ወሰላሙ አሌይኩም። እና ቤተሰቦች እንግዲህ በዚህ መልኩ ያው ሱቃችንን የመጀመሪያ ፕሮግራም ሀብለን ከፍተናል ማለት ነው። በጣም ደስ ብሎናል። ሽፎኖችም አሉ የራያ ቀሚሶችም ጋቢዎችም አሉ። ምንም መደጋገም አያስፈልገውም ማለት ነው። ቤተሰቦች እንግዲህ በዚህ አጋጣሚ ሱቃችን መክፈታችንን ምክንያት በማድረግ ለ15 ቀን የሚቆይ ዲስካውንት አድርገናል ማለት ነው። ከጋቢም እንደዚሁ ይሄው ዙም እያር ካሳያቸው ከወንዶች የወንዶችም አሉን እስከ ሽርጡ እስከ ተሸርቱ ቀበቶ የተሟላለን ሽፎኖችም አሉ ከነዚህ የተሟላ ዲስካውንት አድርገናል ማለት ነው። እናንተ ስልክ ቁጥራችን በመጠቀም አናግሩን፣ በየትኛውም ቦታ እንልካለን። 0924330200 ይሄ እኔ ቁጥር ነው። ፋፊን ማግኘት የምትፈልጉ ሰዎች ካላችሁ ደግሞ 0927383234 በዚህ ቁጥር ታገኟታላችሁ ማለት ነው። ኦሬዲ ካሁን በኋላ ያው የሷ ቤተሰቦች ናችሁ። እዚህ እቃ የምትገዙት እኔ ሌላ ስራ ላይ ነው የምታገኙኝ። እና እንግዲህ ይህን ይመስላል ዲስካውንት አድርገናል፣ ሹፎኖችም ላይ ምንም ላይ በቀጣይ ደግሞ ዲስካውንት ያደረግንባቸውን እቃዎች አንድ በአንድ እናሳያችኋለን ማለት ነው። እናመሰግናለን። ከጎን የሆነው እዚህ የምትመለከቷቸው ኬክ የሚበሉ ጓደኞች ያሉ በጣም ደስ የሚል ነበር ማለት ነው። ደስ ብሎኛል። እንኪ የመጨረሻ መዝጊያ ዘለ እና ወደ ተመልካቾች፣ ያው እኔም ባሌም ለዚህ ቀን ስላበቃን በጣም ደስ ብሎኛል። አልሐምዱሊላህ እዚህ ለተገኛችሁ ሁላችሁንም በጣም አመሰግናለሁ። ያው ከደስታው አንጻር ብዙ ብለው ነገር የለኝም እና እንግዲህ ከዚህ በኋላ ስራ ስላለኝ ጭምር በጣም ነው ደስ ይለኝ። አዎ ከዚህ በኋላ ወንበርሽ ላይ ሱጋት ይወራችሁ ተዝናኑ፣ ነው አዎ

እና ውድ ተመልካቾች ደስታዬ በዚሁ እንደ ቀጠለ ነው። ከዚህ በኋላ ስራ አለኝ። ማዘዝ የምትፈልጉትን ነገር በሙሉ ያው ልታዙ ትችላላችሁ። ያው አሚር እንግዲህ ብዙ ምለው ነገር ይታቸው ይችላል

ነው በዚህ መልኩ እንግዲህ ጨርሰናል።